የተከበረው እንግዳ ለተከበራችሁ አድማጮች፣ በተለይ እና በጣም በተለይ እሳት ለላሰው ነፃ ትውልድ አባላት እነሆ ትረካ በየዓይነቱ። የተከበረው እንግዳ ማንነቱ ምስጢር ነው። አብዛኛውን ጊዜ የሚመጣው አመሻሽ ላይ ከብቶቹና በግ ፍየሎቹ ረዣዥም ጥላዎቻቸውን አስቀድመው ወይ አስከትለው ወደ የማደሪያቸው ሲሰባሰቡ ነው። እንደ ቋንቋው እንደ አገሩ አባባል ይለያይ እንጂ የተከበረው እንግዳ ሲመጣ የሚለው ግን ያው የመሸብኝ እንግዳ ነኝ አሳድሩኝ ነው። ይግቡ ቤት ለእንግዳ ብለን እንቀበለዋለን። የጉዞውን ጭቃ ወይ አቧራ እንዲገላገል አስታጥበነው፣ አዝናንተነው እንደ አቅማችን ራትን ጋብዘዋለን። ሙክት ወይም ጠቦት ልናርድለት እንችላለን። ወይም ከኛ ጋር ጎመኑን በልቶ ያድራል። የምናቀርበው ጮማ የሚሆን ጎመን ለማን እንደሆነ አናውቅም። እንግዳችንም ሊያውቀንም ላያውቀንም ይችላል። ከእራት በኋላ ነው እንግዳችን ማን እንደሆነ ከየት እንደመጣ ወዴት እንደሚሄድ ጉዞው ላይ ምን ምን እንዳጋጠመው መጠየቅና ማወቅ የሚፈቅድልን። ይህ ሥርዓት ከሰው ልጅ ብዙ ጥበባት አንዱ ነው። የጥቂት አስተዋይ ሰዎች ጉዞ አንዳንድ ጊዜ ለብዙ ወይም ለሚሊዮናትም የሰው ልጆች ብዙ ጥቅም ይሰጣል። ስለዚህ ጉዞ ላይ ያለውን ሰው እንደ ቅዱስ በመቁጠርና በጥሩ ሁኔታ በማስተናገድ የተጓጓዦችን ሕይወት ይጠብቃል። ደሞ እኮ ያ የምንቀበለው እንግዳ ለገዛ ምክንያቱ ማንነቱን ሸሽጎ የሚጓዙ ልዑል ወይም ንጉሥ ወይም ደግሞ አምላክ ሊሆን ይችላል። ማን ያውቃል? ይህ እምነት የእንግዳውን ጥሩ አቀባበል የበለጠውን ያረጋግጣል። ሩቅ ለሩቅ ሀገር የተበታተኑትን የሰው ዘሮች የሚያገናኛቸውና ሐሳቦችን ከጫፍ ጫፍ እንዲዘዋወሩ የሚያደርጋቸው ተጓዡ ነው። እንዲህ ዓይነቱ ሰው ባይኖር ኖሮ ስልጣኔ ከግብጽ ወደ ክሪት ደሴት ከዚያም ወደ ጥንቱ ግሪክ ከዚያም ወደ ሮማ ሊዛመት ባልቻለ ነበር። እንግዲህ ይሄ ሁሉ ሊደረግ የቻለው የተከበረውን እንግዳ እንደ ቅዱስ በመቁጠር ደህንነቱን በማረጋገጥ ነው። እንበል የተከበረ እንግዳችንን እግሩን አጥበን እራቱን አብልተን ካበቃን በኋላ ማንነቱን ሲነግረን ለካ የደም ጠላታችን ኖሯል። እንዲያም ቢሆን አንጎደው እንግዳችን መሆኑና አብረነው መብላታችን ሲታሰብ የደም ጠላታችን ከመሆኑ ይቀድማልም ይበልጣልም። ስለዚህ በሰላም እናሳድረውና ሲነጋ በክብር እንሸኘዋለን። በሌላ ጊዜ በሌላ ስፍራ ብናገኘው ግን ወዲያውኑ እንገድለዋለን። ምክንያቱም አሁን የተከበረ እንግዳችን ሳይሆን የደም ጠላታችን ነው። ዕድሜው ይጠርና የተከበረውን ግዳ ዘመናት ሲለዋወጡ እየተለዋወጠ ይመጣል። ይኸውም አንድ ወደ ጥንት ግሪካውያን አማልክት ዘመን ስንሄድ ታንታለስን እናገኛለን። በዚያ ዘመን አማልክቱ በኦሎምፐስ ተራራ እየኖሩ ይወርዱና ከሰው ልጆች ጋር ይገናኛሉ። ሲያሰኛቸው ይግባባሉ፣ ይፋቀራሉ፣ ይዋለዳሉ። በተለይ ታንታለስ አማልክቱ እጅግ ሲበዛ የሚወዱትና አዘውትረው የሚጋብዙት እድለኛ ሰው ነበር። የአማልክቱ መኖሪያ የተገነባበት ኦለምፐስ ተራራ ለሱ ሁል ጊዜም በሩ ክፍት በመሆኑ አብሯቸው በአንድ ማዕድ ተቀምጦ ይበላ ይጠጣ ያወጋ ነበር። ከማር ወለላ ሰባት ጊዜ ከረቀቀውና ከላቀው አምፕሮዚያ መጠጣቸው ይቋደስ ነበር። ግን ሰው ሰው ነውና፣ ይህ የአማልክቱ ወዳጅነት ታንታለስ ጭንቅላት ላይ ወጣ። ብልጥ የብልጥ ብልጥ የሆነ መሰለው፤ አማልክቱን ራሳቸውን ሊበልጣቸው ተነሳ። ለእራት ወደ መኖሪያው ጋበዛቸው፤ እናም የገዛ ልጁን አርዶ የከብት ሥጋ አስመስሎ አሰርቶ አቀረበላቸው። አማልክቱ እውነት እንደሚባለው እኛ የማናውቀውን ያውቃሉ ወይ? አማልክቱ እውነት ብልህ ከሆኑ ስጋውን አይበሉም። ከበሉም ብልህ አይደሉም። ታንታለስ ነው ብልህ አለች ብልጠት። አይጎዶሎ ቀን ለታንታለስ ልጅ መታረድን ይዞ የመጣችው ከይሲ ቀን፣ ለአራጁ አባት ግን የባሰ መዘዝ መዘዘችለት። አማልክቱ የቀረበላቸውን ስጋ የማን እንደሆነ አወቁ። ታንታለስን አይቀጡ ቅጣት ቀጡት። ከዚያች ዕለት አንስቶ ለዘለዓለም ሳያቋርጥ የሚቀጥል ቅጣት። ሐደስ ወይም ወደ እነሱ ገሃነብ አወረዱት። እስከ ደረቱ ድረስ የሞላ ኩሬ ውስጥ አቆሙት። ውሃ ጥም እያቃጠለው ከኩሬው ሊጠጣ ጎንበስ ሲል ውሃው ቁልቁል ይሸሻል። ታንታለስ ኩም ብሎ ቀና ሲል ውሃው ተመልሶ ደረቱ ድረስ ይሞላል። ታንታለስ ከጅቤ ባሰ ረሃብ ለቆበታል። በኩሬው ዙሪያ ደግሞ ስንትና ስንት የበሰለ የሚያስጎመጅ ፍራፍሬ እንደየዓይነቱ ተንዠርጓል። ታንታለስ አንዷን ፍሬ ሊይዝ እጁን ሲዘረጋ ኃይለኛ ነፋስ ሽው አድርጎ ከነቅርንጫፉ ወደዚያ ያርቅበታል። ኩም ብሎ እጁን ዝቅ ሲያደርግ ፍራፍሬዎቹ ተመልሰው ከአፉ አንድ ስንዝር ብቻ ርቀው ተንዠርገው ይታዩታል። በእንዲህ ዐይነት ታንታለስን ከወደ ታች ውኃው ከወደ ላይ ፍራፍሬው እየቀረበ እያስጎመቸው እየራቀው ኩም እያደረገው እስካሁንም አለ ዝንተ ዓለምም ይኖራታል፣ የመስተንግዶን ሕግጋት በንቀት በንቀት ስለጣሰ። ሁለት አብርሃም የሁለት መቶ ዓመት ጎልማሳ ሆኖ በዚች ምድር ላይ የቀረው ዕድሜ አምስት መቶ ዓመት ብቻ መሆኑ በተነገረው ጊዜ ለአምስት መቶ ዓመት ብዬስ ቤት አልሰራም ብሎ በድንኳን ለመኖር መረጠ። አብርሃም በተፈጥሮ ቸር እንግዳ ተቀባይ ከመሆኑ የተነሳ ሰባት ቀንም ቢያልፍ እንግዳ ካልመጣለት እህል አይቀምስም። ስለዚህ ከድንኳኑ ወጥቶ እንግዳ ፍለጋ ዐይኑ በአድማስ ዙሪያ ይንከራተታል። አንድ ቀን ሦስት ሰዎች ከሩቅ አይቶ ሮጦ ወጥቶ እጅ ነስቶ ሰላም አላቸው። ኑ ወደ ድንኳን ይጎራን በል ምሳ ተዘጋጅቶ ይጠብቀናል። እኛስ ደስ ይለናል፣ አሉት፣ ግን እንደምታየን እድሜና ረሃብ አድክሞናል። ድንኳንህ ደግሞ እውነትም ሩቅ ነው። ድንኳኑ ጌቶቼ ጉዞ አድክሟችሁ እንጂ ቅርብ ነው። እኔ በየተራ እያዘልኩ ልውሰዳችሁ ፍቀዱልኝ። ለእኔ ደስታ እንጂ ድካም አይኖርበትም። አንዳቸውን አዝሎ ወስዶ ድንኳኑ አስገብቶ መከዳ ላይ አመቻችቷቸው ሲያበቃ ሌሎቹን ለማምጣት ሊወጣ ዘወር ቢል እነሆ ሁለቱም እዚያው ድንኳን ውስጥ ቆመዋል የአብርሃሙ ስላሴ የሚባሉት እነሱ ናቸው በዚያ አኳኋን አብርሃም ስላሴዎችን አስተናገደ የአብርሃሙ ስላሴ ሲባል እንግዲህ ይህን ያስታውሰናል ሶስት ስምዖንም እንደ አብርሃም እንግዳ ተቀባይ ነበር። አቤት ለእንግዳ ሲሽቆጠቆጥ። አንድ ቀን ታዲያ አንድ ለየት ያለ ገና ሲያዩት በጣም የሚከብድ እንግዳ መጣበት። እራት ቀረበ። እንግዳ ወይ ነክች። ምን ይሻላል? ይህ ካልሆነ ምን ይምጣልዎ? እባክዎ ይንገሩኝ። እንግዳ ነኝ። የልጅህን ሥጋ ሠርተ ካላቀረብክልኝ አልበላም። ስምዖን ተጨነቀ፣ ብዙ ተጨነቀ። በዚህ በኩል ልጅ ልጅ ነው፣ ወልደው ያሳደጉት። በዚህ በኩል ደግሞ እንግዳ የእግዜር አደራ ነው። ምንም አቅርቡልኝ ቢል የሚያቀርቡለት። በመጨረሻም ስምዖን ልጁን አርዶ አቀረበ። አብርሃምስ ቢሆነ አንድ ልጁን ሊያርደው አልነበረምን? የስምዖን እንግዳ ታዲያ አሁንም እራቱን አልነካትም ማለት። የተከበርክ እንግዳ ሆይ፣ አሁንስ ምን ጎደለ? አቅራቢ ሳይቀምስ እንግዳ ይበላልን? አሁንም ስምዖን ተጨነቀ፣ ሲበዛ ተጨነቀ። በመጨረሻ ግን የልጁን ስጋ ቀመሰ። በዚያው ሰይጣን ተጠናወተው እንግዳው ሰይጣን ራሱ ነበርና ስምዖን የገዛ ልጁን ስጋ ጥስቅ አድርጎ በላ። ከዚያም ሲረበው ቤተሰቦቹን አንድ በአንድ እያረደበላቸው ጫካ ገባና ሰው እያደነ ይበላ ጀመር። በላ ኤሰብ ሆነ። በሚቀጥለው ምዕራፍ የገዛ ልጁን ጨምሮ ሰባ ሁለት ሰው በላ። በዚህ ሁሉ መሃል አንድ ዕለት ስምዖን በላኤሰብ ኤሰብ ውሃ ሊጠጣ ምንጭ ወርዶ ሳለ አንድ ቆማጣ ውሃ መጠጣት ተስኖት በእንተ ስማ ለማርያም ውሃ ጠጣኝ አለው። በላኤሰብም ሰብም አንድ ኩባያ ውሃ ቀርቶ ወደ ተከፈተው አፏ አንቆረቆረለት። ኖሮ ኖሮ በልቶ በልቶ በላኤሰብ ሞተና የስምዖን ነብስ ወደ ጽድቅ ወይ ወደ ኩነኔ እንድትገባ ይበየን ዘንድ ምድር ላይ የፈጸመችው ክፉና ደግ ተጠራቅሞ ተመዘነ። በዚህ በኩል ሚዛኑ ላይ የበላቸው ሰባ ሁለት ነብሳት፣ በዚያ በኩል ለቆማጣው በማርያም ስም ያጠጣው አንድ ኩባያ ውሃ እና እምዬ ማርያም በዚያ ስታልፍ ጥላዋ ከውሃው ጋር ሚዛኑ ላይ አረፈ። ውሃው የትና የተመዘነ የእሷ ጥላ ነዋ። ያዛኝቱ ስምዖን ወደ ጽድቅ ገባ። አራት ተጓዦች እንደሚነግሩን በልዩ ልዩ ሀገር ከፍ ከፍ ያሉት መንደሮች አንድ ቤት ሰርተው አዘጋጅተው ለእንግዳ መቀበያ ብቻ ያውሉታል። እንግዳ ሲመጣ ወደዚያ ያስገቡታል። ስንቅ ከሌለው እራት ያመጡለታል። እስከ እንቅልፍ ሰዓት ያጫውቱታል። በአንዳንድ አካባቢዎችማ ኅብረተሰቡ ለእንግዳው አብራው የምታድር ሴት ያቀርቡለታል። በእኛ አገር ባህል እንግዳ ሲመጣ ቤት ለእንግዳ ብለው ያስገቡታል። እግሩን ያጥቡታል። ቤቱ ሊያቀርብ ከሚችለው ምግብ ምርጡን ያመጡለታል። ባለቤትየው መኝታውን ለእንግዳው ይለቅለታል። እሱና ሚስቱ እንደምንም ተጣበው ሲተኙ እንግዳው ተመችቶት ያድራል። ምክንያቱም የእግዜር እንግዳ ነው። ለሱ ያረግነው ለእግዜር እንዳደረግንለት ይቆጠራል። በአንዳንድ ሌላ ሀገሮች ደግሞ ባለቤትየው የተከበረውን እንግዳ ከመመገብ ከማዝናናትና ከማመቻቸት አልፎ ለሌሊቱ የገዛ አልጋውንና የገዛ ሚስቱን ይለቅለታል። ከዓለም እጅግ ዝነኛ ተጓዦች ሁለቱ በስም የሚታወቁት የግሪኩ ሄሮዶተስ ከ480 እስከ 425 ከክርስቶስ ልደት በፊት የኖረና በሜዲትራኒያን ባህር ዙሪያ ሀገሮች የተጓዘ እና የጣሊያኑ ማርኮ ፖሎ ከ125 እስከ 132 ዓ ም የኖረና በሩቅ ምሥራቅ በተለይም በቻይና ለብዙ ዓመት የተጓዙ ናቸው። ስለ ጉዞዎቻቸው ስለ ጻፉ ነው። ይህ እንግዲህ ያልጻፉትም ተጉዘው አለፉ። ማርኮ ፖሎ በከፈተው በር ከቻይና ወደ አውሮፓ የህትመት ቴክኖሎጂ መጣ፣ የወረቀት ገንዘብ መጣ፣ ባሩድ መጣ እና የማርኮ ፖሎ ሀገር ተቀብላ ለዓለም ያወረሰችውን ፓስታ ይኸው በሹካ እየጠቀለልን የምንበላው መጣ። ቻይናዎች ግን ፓስታውን የሚበሉት በአንድ እጃቸው ጣቶች መሃል በሚይዟቸው ሁለት እንጨቶች እየቀረቀሩና እየጠቀለሉ ነው። ዘመናት እያለፉ ሲሄዱና መንደሮች አልፎ አልፎ ወደ ከተማነት ሲያድጉ የመንደሩ የእንግዳ ማረፊያ ቤት የነበረው ወደ አልቤርጎ ወይም ወደ ሆቴል ይለወጣል። ያ ምርጥ ምግብ አብልተው ምርጥ መኝታ ላይ ያስተኙትና ሳንቲም ሳያስከፍሉ ይሸኙት የነበረው የተከበረ እንግዳ ገንዘቡን ከፍሎ የሚበላ ገንዘቡን ከፍሎ የሚተኛ የገቢ ምንጭ ሆነ። የተቀባዮቹ ዓላማም የእግዜርን እንግዳ ተቀብሎ አሳድሮ ምርቃቱን ተቀብሎ መሸኘት መሆኑ ቀረ። ዓላማው ከእንግዳው የተቻላቸውን ያህል ገንዘብ ጨምቆ መቀበል ሆነ። እንዲያም ሆኖ እንግዳው ዛሬ ገንዘብ ከፋይ ይሁን እንጂ የጥንት ሥራውን ማለትም ተበታትኖ የሚኖረውን የሰው ዘር ማገናኘቱን እንደ ቀጠለ ይገኛል። እንዲያውም ዛሬ ሥራውን በይበልጥ ሊያከናውነው ይችላል ምክንያቱም ከፋዩ እንግዳ የተባበሩት መንግስታት ባለስልጣን ሊሆን ይችላል፣ ወይም የፓርላማ የህዝብ ተወካዮች ምክር ቤት አባል ከያኒ፣ ወይም ዘማሪ፣ የዓለም አቀፍ ኩባንያ ሹም ወይም ጋዜጠኛ፣ የመዘክር ወይም የሙዚየም ኃላፊ ወይም የማኅበረሰብ ጥናት ሊቅ። ስለዚህ የተከበረ የነበረውና አሁን ተዋርዶ ከፋይ እንግዳ የሆነው ይህ ተጓዥ ለሰው ዘር እጅግ አስፈላጊ አገልግሎት ያበረክታል። የውጭ እንግዳ ስናይ ይህንንና የመሳሰለውን ብናስብ የዛሬውን ቱሪስት ብላ የሚል አእምሮ ጠባብ መፈክራችንን እንድንመረምረው ይጠቁመን ይሆናል። ኢንሻላህ አሜን።